ከዚህ በላይ ክርክር አልችልም። ሰላም ጤና ይስጥልኝ። ውድ የዩትዩብ ቻናል ቤተሰቦች ደህና ናችሁልኝ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ሩታችን ከብዙ መናፈቅ በኋላ እኛ እኮ አንድ ሶስት አራት ቀን እንኳን ስትጠፋ ማለት ነው አራት አመት የጠፋሽ ነው የሚመስለን ታውቃላችሁ ቤተሰብ እና ዛሬ ምንድን የታዘብኩት በየኮሜንት መስጫው ስር ሩታ ናፍቃናለች፣ ሩታ ናፍቃናለች። ሁሉም በሩታ ናፍቆት ባጭር ቀናት ውስጥ ጭንቅ ብሏቸው ነበረ። መታደል ነው፣ የምሬ ነው፣ መታደል ነው። በዚህ ልክ በኦዲየንስ መወደድ፣ መፈለግ፣ መከበር፣ ልቡስ መቀመጥ ይሄ ቻንስም እንዲሁም ደግሞ ጊፍተር መሆን ነው ማለት ፈጣሪ የሰጣት ስጦታ አለ ሩታ በማንም ዘንድ እንድትወደድ ያደረጋት ነገር እና በጣም ደስ ያለኝ ዛሬ ስለመጣች ማለት ነው። ሩታችን እንግዲህ ከአራስ ቤት ወጥቼ ፈታ ማለት ፈልጋለው፣ ልጅ ከልጄ ጋብላ ማሚንና እህቷን እርገትን ማለት ነው ስታስጨንቅ ነበር። እንዲሁም ሜላትም ነበረች ወይዘ እሷ ያው ፕራንክ ልታረጋቸው ነው፣ እህቶቿን እና እናቷን ማለት ነው። ግን አራስ ቤት አሉ አሉ ነው። መቼ ሱላችንም ሰምተን ነው አይደለ? የሰማነውን ነገር ነው አዳብታርገን በላይፋችን ውስጥ የምናስኬደውና የወለዱ ሴቶች በተለይ እንደሩታ የመጀመሪያ ራስ የመጀመሪያም አይደለም ሁለት ሶስት ቢደጋግሙ አራስ አራስ ናት፣ ትከበራለች በኢትዮጵያ ባህል። አራስ ሴት ብርድ እንዳይነካት ይጠነቀቁላታል። እስቲ አሁን ሩታ ያለችበትን ሁኔታ ካያችሁ በራሱ ፈታ ያለ ነው ያለችበት፣ ቤድሩማ ምናምን በራሱ ማለት ነው። እና አንዳንድ ቦታ ሙሉ መጋረጃ ሰው እንዳያይ ነው የሚደረገው ና ምን አለ አራስ ሴት ስትታረስ ብርድ እንዳይነካት አንደኛ፣ ሁለተኛ ነገር ወገቧ መጠገን አለበት። እንዳልኳችሁ ከዚህ በፊት እኔ በመረጃ ነው የሰማሁት፣ ብዙ የአጥንቶች ክፍፍል ይፈጠራል በምጥ ሰዓት ማለት ነው። በጣም መጠገን አለባት። አሁን ላይ ምንም ስለማይመስላት የልጅነትም ሰውነት ስለሆነ ሰውነቷ ምንም ላይመስላት መስላት ይችላል። ግን ደግሞ እንደ እናቶች ገለጻ እንደሰማ ነው ከጊዜ በኋላ ያቺ ሴት በደንብ ካልተጠገነች ከጊዜ በኋላ ሰውነቷ ላይ ህመም፣ አንዳንድ ለየት ያሉ ነገሮች ሲኖሩ ያንን መቋቋም ያለመቻል በአጠቃላይ ከጊዜ ቆይታ በኋላ በሰውነቷ በመገጣጠሚያ ካሏቸው ላይ የሚሰማት ነገር ስለሚፈጠር አሁን ላይ በደንብ አጥሚቷን፣ በደንብ ገንፎዋን የምታገኛቸውን እነዚህ ቅባት ነገሮች ምናምን በአግባቡ እየወሰደች መታረስ አለባት ነው የሚለው። ሳይንሱም ይደግፈዋል። እንዲሁም ደግሞ እኛ ኢትዮጵያውያንም በባህላችን እንዲህ ስለሆነ ማለት ነው። ስለዚህ ኤሩታ በእርግጥ ታውቀዋለች፣ ነገር ግን እነሱን ትንሽ ረበሽ ለማድረግ ፈልጋ ነውና ያንን ፕራንክ ያመጣችው ማለት ነው። ማዘር የምር በጣም ነበር ያመረሩት። በጣም በቃ የሚሉት ላስጋያጡ ማለት ነው። እና ትክክል ናቸው። አራስ ሴት እንኳን አይደለም እንደፈለገች ወዲያ ወዲህ ልትል ቀርቶ እንዴ! በባህል በጣም ብዙ አይነት ባህል ነው ባይዘው ኢትዮጵያ ውስጥ ያለው ወደ መጸዳጃት ሄዱ፣ ምናምን ቢላ ሁላ እሱ ባይገባኝም፣ ቢላ ሁላ ይዘው ተከትለዋቸው ይሄዳሉ። ብረት ነክ ነገር ካጠገባቸው አያርቁም። ኢንኬዝ ምን እንደሆነ አላቅም። እንግዲህ ከኖርንበት አንጻር ምናቅ ምናቀው ነው የምናወራው። እና አራስ ሴት ብቻዋን መሆን የለባትም ይባላል። ብርድ እንዳይመታት በጣም ጥንቃቄ ማድረግ አለባት ይባላል። ከዛ ባለፈ በደንብ አድርጋ መመገብ፣ መጠጣት፣ መብላት አለባት። ከዛም ባለፈ ደግሞ የወለደችው ልጅ ከእሷ ነው ምግብ የሚያገኘው ጡት ከእሷ ነው። ስለዚህ ሩታችን በደንብ ታረሽልን አደራ። እኛ ፍክት ብለሽ ማዘር እንዳሉት ማለት ነው። እምር ብሎብሽ ወተሽ ነው እኛ ማየት የምንፈልገው የአራስን ጊዜ ሲያልቅ ማለት ነው። እምር ብለሽ ሩታ በጣም አስገራሚ የሆነ ተፈጥሮን ያላት በራሷ ያው ብዙ ሴቶችም ላይ ሊከሰት ይችላል። ግን ሩታ ስታረግዝም ኖርማሊ ማንነቱ አልተቀየረም፣ በሚያስደንቅ ሁኔታ ማለት ነው። ሰውነቷን አይታችሁታል። ከእርግዝና ሰዓት ጀምሮ ጀምሮ እስክትወልድ ሩታ ሩታ እንደሆነች ነው የወለደችው። አንዳንድ ሴቶች ሲያረግዙ የሰውነት መነፋፋት፣ ብዙ ቦታዎች ላይ እብጠት፣ የእጅ ግር ምናምን አለ። ግን ሩታ እንደዚ አይነት ነገር የላትም። አሁንም ወልዳ አይታችኋታል። የሚደንቅ የሆነ ሰውነት ነው። ለዋ ላይ እያዩ ያለውት፣ ፊቷ ፈካ ብሏል። አዎ ገና ትፈካለች። ይሄ ብቻ አይደለም፣ ገና ናት እኮ አላለቀም የራስነት ጊዜው እና እኛ ደግሞ ይበልጥ ምን ያህል ደግሞ ወዳጅ እንዳለሽ ታውቂያለሽ። በጣም ጥቂት የሚባሉ ደግሞ ማለት ነው፣ ባንቺ ቅናት ጨርጨር ጭር የሚያደርጋቸው እነሄ ምናምን ስማቸው የሚጀምር ሰዎች የአንቺን ጉስቁልና በጣም ስለሚፈልጉት፣ ሩታችን ማለት ነው፣ አደራሽን በደንብ ታረሽልን። አንቺ እምር ብለሽ ስትወጪ እኛ ደስታችን እንደምታየው ነው። ፍንደቅ ነው የምንለው ማለት ነው በአንቺ መልካም ነገር እናም በደንብ ታረሺ። ይቆጭሻል፣ ይሄ ጊዜ ካመለጠሽ ሩታ መቼም አታገኝውም። የምሬ ነው የምልሽ። በደንብ ታረሺ። እግዚአብሔር ይመስገን እህቶችሽ አሉ፣ እናትሽ አሉ፣ ትደጋግፋላችሁ። ምንም እንደዚህ የሚያስጨንቅ ነገር የለም። እና ከምንም በላይ ደግሞ ለአንቺ ወደኋላ የማይሉ ቤተሰቦች ስላሉሽ ይህንን ጊዜ በደንብ አጣጥሚው ነው ልልሽ የምወደው። ባይዘዊ ወጣ ወጣ ምናምን ማለት የለመደ ሰው መቀመጥ በጣም ከባድ ነው የሚሆንበት እውነቱን ለመናገር ያው ፕራንክ እሷ ብትለውም ግን እንደሚያስጨንቅ እረዳለሁ። ወጥቶ ስራ መስራት የለመደ እንቅስቃሴ ማድረግ የለመደ እንዳያችሁትን ሩታ አይቀመጡም፣ ቪዲዮ ይሰሩ ምናምን ነበረ እና ያ ያ ነገርም ስላለ አሁን ላይ እንደዚህ ቁጭ ማለቱ ሊከብዳት ይችላል። ግን ደግሞ ግድ ነው። በደንብ ታረሺልን ነው እኛ ከምንም ነገር በላይ ማለት ነው። እናም እንግዲህ መጨረሻ ላይ ያው ፕራንክ መሆኑን አይታችኋል፣ ቤተሰብዬ እና ሩታችን ሌላው ነገር ደግሞ ምንድን ነው ለእርገት እርገትን ብዙ ሰው ወዷታል፣ ከኔም ጭምር እና የዩቲዩብ ቻናል ክፈችላትኛ ላይክ ሼር ለማድረግ ዝግጁ ነው ማለት ነው፣ ለማበረታታት ሰብስክራይብ ለማድረግ ስለዚህ ፍላጎቷን ጠይቀች። ሰብስክራይብ እያደረግን ብናበረታታት ብናሳድጋት እድገትን ወደናታል ማለት ነው። አይ ቲንክ እድገት ይመስለኛል። እድገት ነው እድገት ነው ስሟ። የሩታ ታላቅት በጣም ተጫዋች ናት። ጨዋታ አዋቂ ናት። ፈገግተኛ ናት። ደስ ትላለች። ባይዘዊ በቃ ደስ ትላለች። አለቀ። የሩታ አይነት ነገር ነው እሷ ላይ ያለው እና ቤተሰቡ ላይ ሲጀመር ማለት ነው ሜላት ጀምሮ የሆነ በቃ በተፈጥሮ ደስ የሚል ፋሚሊ ያለው ሁሉም የመወደድ ነገር አላቸው እና ይሄ ደግሞ የእግዚአብሔር ጸጋ ነው። ለማንኛውም ሩታችን ቻናል ክፈችላት፣ ብዙ ሰው የጠየቀሽም ስለሆነ ነው። እኛ ለማበረታታት ሬዲ ነን ማለት ነው። በተረፈ ግን ሩታችን ከነ ልጇ እንግዲህ የእርሳት ጊዜዋን ጥሩ አድርጋ እንደምትቀጥል ተስፋ እናደርጋለን። እሷ ምንም መካሪ ያስፈልጋትም፣ ባይዘው ጨዋታውን ላማሙቀው ብላ ነው እንጂ ሩታ በልጅነቷ ጥንቅቅ ያለች ናት ታውቋለች ዙሪያ ገባውን ማለት ነው እኔ በዚህ ነው እኮ ደስ የምትለኝ ምን እንደሆነ ታውቃላችሁ የልጅ አዋቂ ናት በቃ አታስቸግርም ነገሮችን ቶሎ ለመረዳት ምናምን እንደ አብርሃም ማገዶ አፈጅም በተረፈ ማለት ነው ያችን ሄ የሚጀምር ስም ያላትን ልጅ ማለት ነው ሩታችን አደራ በምድር አደራ በሰማይ እቤታችሁ ደጃፍ ላይ ከመጣች እንደ ውሻ ልቀቂባት ሰው ልክ ሰውን በዚህ ልክ ይጠላል? እኔ ለነገር ልጅቷን አልጠለዋትም፣ የጠለዋት ባህሪዋን ነው። ሄርሜላ የተባለችውን ሴትዮ የምሬኑ ነው ቤተሰብ፣ እኔ ባህሪዋን ነው። እሺ አደራ፣ ኔ የሆነ ያልሆነ ግምት እንዳትወስዱብኝ። ና ምን ለማለት ፈልጌ መሰላችሁ? አብርሃም ላይ የተሰራው ምጢምጢም ሩታም ላይ እንዳይሰራባት። ወይኔ ጉድ! ልሳቅ እንጂ እየቀለድኩ ምን ላርግ። እንዲህ እያሉ ነዋ ሙጢምጤም አርጋለች። አብርሽ ላይ፣ አብሉ ላይ፣ ምኑ ላይ፣ እጁ ላይ ያለው ሰዓት ላይ የተባለ ነው። እኔ ምን አቅላችኋለሁ? ቤተሰብ ያሉትን እኮ ነው የምላችሁ። እና ሩታም ጋር ትቅረው፣ አደራ አደራ። እዛው በጸበሏ፣ እዛው በጸበሏ እንዴ! ተናግሬያለሁ። ለማንኛውም ቤተሰብ ቀልዱ ቀልድ ሆነና ምንም አይነት ከአትምህርታችንን እኛ በዚህ መስመር ያሉ ሰዎች ማለት ነው፣ ራሳቸውን ነው ባይዘው የሚያቆሽሹት። እንዲህ አይነት ተግባር ያላችሁ ሰዎች ዩቲዩብ መንደሩ ላይ ምንድነው ቤተሰብዬ፣ እንዳለ የተለቀቀው ቪዲዮ እንና ቤት እንዳለ ሙጥምጥም ነው። አረ ሄሉ፣ ሄሉን ታውቃታላችሁ? ሄሉ ዩቲዩበሯ፣ እሷን ቤት የተለቀቀው መተት ቅብር ጥሶ የሚባሉ ነገሮች ናቸው። ምንድነው ነገሩ? ሳምንቱ ሁሉ የመተት ነው። አረ ፈጣሪ ይሰርልን። እነዚህ አይነት እርኩሳን መናፍስት የሚያራምዱትን እስር ስር ያደርግልን፣ በድጋሚ ከአለማችን ሊያጥፋልን፣ ቤተሰብ ጸሎቴ ስለሆነ የውል እና እናም ማለት ነው ባይዘዊ እንደዚህ አይነት ነገር የምትዋጉት በጸሎት ነው። ቤተሰብ ጠንክራችሁ ወደ ፈጣሪያችሁ፣ ሁሌም ችግራችሁን ወደ ፈጣሪ መንገድ በጸሎት መበርታት ነው እንጂ የእነዚህ አጋንንት ስራ የሚሰሩ ሰዎች፣ እናንተ ውስጣችሁ ሜዳ፣ ሁሉ ነገራችሁ ክፍት ሲሆን፣ ከፈጣሪ ውጪ ድካም ሲኖርባችሁ ነው የምትጠቁት እና በተሻላችሁ ወደ እግዚአብሔር አዘን ብሉ። እንዲያነ ጥቃቶች አሉ ሚዲያም ላይ እያየን ነበረ። አንድ ልጅም እንደዚሁ ቲንክ የአረብ ዜግነት አለው በአባትሁን፣ በእናቱ ብቻ ግን ደግሞ ኢትዮጵያዊ ነው፣ እዚሁ ኢትዮጵያ የሚኖር ነው። የተደረገበትን ቲክቶክ ላይ ወጥቶ ሲናገር ሰምታችሁታል። የለም ማለት ከባድ ስለሆነ አለ ግን በጸሎት በርታ ነው ልላችሁም። ወደ ለማንኛውም ቤተሰብዬ፣ ምን ሊበል ይሄው ነው ያለኝ። ዛሬ ሌላ ምን አልኩኝ ልል ያሰብኩት ነገር ምንድን ነው ያላልኩት ማለት ነው። በቃ ለዩቲዩብ ቻናል ክፈችላት ለርገት፣ ሩታችን ማለት ነው። እና ደግሞ ምን አለች መሰላችሁ ሩታ እስረኛ ነው ዝም ተብሎ የሚጠየቀው? እኔ እስረኛ አይደለሁም አላለችም። አይ መቀመጥ የለመደ ሰው እኮ ብትሆን ይህን ያላት አስቸግርም። ለማንኛውም ግን ብራንካ አርጋችኋል፣ ቤተሰቦቿን ሩታ ስለመጣሽ ስላየንሽ ደስ ብሎኛል። እኔ በራሴ በኩል እምር በይልን፣ አደራ ብይልን፣ ጠጭልን ሩታችን፣ ፈክት በይልን ለነዛ ለነዛ ለነዛ ኩስኩስ ስለሚያደርጉን ሰዎች እነሱ መቼስ የአንቺ ማማር የአንቺ ማደግ የአንቺ ማበብ ሰላም ስለማይሰጣቸው እኛ ደግሞ አንቺ በአራስነት ጊዜሽ አደራ እነ ማሚዬም እንዳይሰደቡብን እንደዚህ ጠብር ግፍ እያሉ ለአንቺን እየተንከባከቡ የሚያዘጋጁልሽን ነገር በአግባቡ ሰጪ በቃ ይልሽ እስከዚህ ድረስ ነው እኛ ምንጨናነቀው ለአንቺ ማለት ነው ለማንኛውም ቤተሰብዬ እኔ እርታ ፈታ አርጋናለች ከቤተሰቦቿ ጋር በዚህ መልኩ ስለመጣች ደስ ብሎኛል አንዳንድም ከጭንቀት ወጣ ያለ ነገር ማየት መልካም ነው ቸር ቆዩልኝ በሌላ ቪዲዮ እንገናኛል ሰናይ ቤተሰብ፣ ወዳችኋለሁ። ባይ ባይ።